አዲስ አበባ 500 ኪሎ ሜትር ርቀት ላይ የምትገኘው የባሌ ሀገረ ስብከት የጎሮ ወረዳ የመልዩ ቡርቃ ቤተ ክርስቲያን በሀገረ ስብከቱ ስር ከሚገኙ አድባራት ውስጥ አንዱ ነው። ታዲያ ይህ ደብር ቀደምት የነበሩ አባቶች ዋጋ ከፍለው ያኖሩት እንደሆነ ሊቃውንት ይመሰክራሉ። ይህ የቅዱስ ሚካኤል ደብር ከ106 ዓመት በላይ ያስቆጠረ ሲሆን ታዲያ በዛን ጊዜ ነገሮች የተመቻቹ ሕይወት አልጋ ባልጋ ባልነበረችበት ሰዓት ታቦቱን ወደ ማደሪያው ለማስገባት በጊዜው መምሬ ወልደ ጊዮርጊስ የተባሉ አባት ጽላቱን ይዘው ለ15 ቀን በግር ተጉዘው ኮንተብ ተብሎ በሚጠራው አካባቢ ለሶስት ዓመት ያህል በዛ ቦታ እንዳሳረፉት ታሪክ ይነግረናል። እዚህ ቤተ ክርስቲያን መቼም ከገባሁ ጊዜ ጀምሮ በዛን ጊዜ የነበረው ድባብና አሁን ያለው በጣም ብዙ ልዩነት እያመጣ መጥቷል። ከዕለት ወለት ከአመት ወደ አመት እየጨመረና እየተስተካከለ የመጣበት ጊዜ ነበረ። ማለትም ከዚህ በፊት የነበሩ አባቶቻችን በነበሩበት ሰዓት ማለት ነው። በዚያን ጊዜ እንደውም ይሄ ቤተ ክርስቲያን የነበረበት ድባብ ወይም ደግሞ ቤተ ክርስቲያኑ የነበረበት ሁኔታ በጣም ትንሽ እንደው ጊዜው ያልዋጀ ወይም ደግሞ በጣም እንደው ወረድ ያለ በሳር ቤት እንዲሁም ደግሞ በጣም ተጣመሙ ቤተክርስቲያኖች ነበሩት ማለት ነው። ሕዝቡም ደግሞ በጣም አናሳ የነበረበት ሰዓት ነበር በዛን ጊዜ። ከዚህ በፊትኛ አባቶቻችን በነበሩበት ሰዓት ግን ጽላቱ ኬት መጣ ኬት አካባቢ ተቀምጦ ነበረ ስንል አባቶቻችን ስንጠይቃቸው ታሪክ እንደሚነግሩን ከሆነ ይህ ቤተክርስቲያን በ1906 ዓ ም እዚህ ቦታ ላይ እንደመጣ ይነግሩናል ማለት ነው። በዛን ጊዜ ግን የነበረው እዚህ አካባቢ እዚህ ወረዳ ላይ በጣም ጥቂት ቤተ ክርስቲያን በጣም ከዚህ ፈንቀል ጊዮርጊስ የሚባልና ጎሮ መድኃኔ ዓለም ብቻ ቀደምት የነበሩ ሲሆን እዚህ አካባቢ ያለ ግን ምንም ዓይነት ቤተ ክርስቲያን የለም። ምእመናኖችም የተወሰኑ ናቸው። እነሱም የሚቀበሩበት ቦታ፣ ጸሎት የሚያደርሱበት ቦታ፣ እግዚአብሔርን የሚለምኑበት ቦታ በማጣታቸው ፊታውራሪ ገብረ መስቀል የሚባሉ አንድ ታላቅ አባት በዚህን ጊዜ ግን እዚህ ያለው ምእመን እየተጎዳ ስላዩ አዲስ አበባ ድረስ ሄደው ከብፁዕ አባታችን ከፓትርያርኩ ማለት ነው ያው ጠይቀው ቦታ ላይ ያው ምእመናኖች ስላሉ የሚጸልዩበት የሚያስቀድሱበት ቤተክርስቲያን ስለሌላቸው የሚቀበሩበት ቦታ የሚባርካቸው ካህን የሌለ መሆኑን አመልክተው ጽላት እንዲሰጣቸው አመልክተው እንደነበረ ታሪክ ይነግሩናል ማለት ነው። በዚያን ጊዜ ግን እምሬ ወልደ ጊዮርጊስ የሚባሉ አንድ አባት በዛ አካባቢ አግኝተው ጽላቱ ከተፈቀደላቸው በኋላ በጀርባቸው አዝለው በእግራቸው 15 ቀን ተጉዘው ጽላቱን እዚህ ሀገር ይዘውት እንደመጡ ይነግሩናል ማለት ነው። ያምፅላቱ ደግሞ ሲያርፍ የነበረው ኮንተ በሚባል ከዚህ ማዶ ወደ ማዶ ነው ኮንተ በምትባል ቦታ ላይ በመቃኞ እዛ ቦታ ላይ ለሶስት ዓመት እንደተቀመጠ አባቶች ይተርኩልናል ይነግሩናል ከዛ በኋላ ግን እዚህ ቦታ ላይ ቦታ የራሱ የሆነ ያልነበረው ስለሆነ በመንግስት ጋር በመነጋገር ማለት ነው፣ ከመንግስት በመጠየቅ ይህ ቦታ ላይ ጥንት የባለ ርስቶች፣ ሀብታሞች እና ከኛ እምነት ጋር አብረው የማይሄዱ ሰዎች ናቸው። በዛም ጊዜ መንግስት ይህን ቦታ ፈቅዶ ለቤተ ክርስቲያን ከሰጠ በኋላ ከዛ በኋላ ነው ጽላቱ ወደዚህ ተሻግሮ እዚህ ቦታ ላይ በ1906 ዓ ም እዚህ ቦታ ላይ በመቃኞነት የተቀመጠው ማለት ነው። ቦታው እንደዚህ ስፋት አልነበረውም በዛን ጊዜ በጣም መለስተኛ ነው። ቀስ በቀስ ግን ያው ደርግ በመጣ ጊዜ ቦታውም ያው የነበረው ደሞ የመስቀል ቦታ ተብሎ በዚህ በኩል የነበረው ተሰጥቶት ነበረ። ያንንም ተወሰደ። አሁን ግን ቀስ በቀስ ሰበካ ጉባኤ ከተቋቋመ በኋላ ማለት ነው ከ1968 ዓመተ ምሕረት በኋላ ያው ሰበካ ጉባኤ ከተቋቋመ በኋላ ቀስ በቀስ መንግስትን እየተጠየቀ ከተማ አስተዳደር እየተጠየቀ ቀስ በቀስ አሁን እየሰፋ እየሰፋ ወደ ሰባት ነጥብ ከምናምን ካሪሜትር አሁን ተይዞታ አለው ማለት ነው። በዚህ ቦታ ላይ ዙሪያውን የሚታየው አሁን መካነ መቃብሮ በጣም ሰፋ ብሎ ወደዚህም ማሳዎች አሉ እና ሰፋ ብሎ አሁን የተቀመጠበት ቦታ ነው። እንደምታዩት ይሄ ቤተክርስቲያን አሁን ከዛም በኋላ በ63 ዓመተ ምሕረት የተመሰረተ ነው ይሄኛው አሮጌው ማለት ነው። በ63 ዓመተ ምሕረት ተመስርቶ በ66 ለውጥ ሲመጣ ዘመነ ኃይለ ሥላሴ በነበረበት ዘመን ለውጥ ሲመጣ ለተወሰነ ጊዜ ጋፕ ትንሽ ቆሞ እንደገና በ67 ዓ ም እንደተጠናቀቀ እንግዲህ በእኛም በልጅነታችን እናይ ነበር። በወቅቱ ነበርን ማለት ነው። ከዛ በኋላ በዚህ ስንገለገል ቀስ በቀስ ነው የቤተ ክርስቲያን እንደምታዩት በወቅቱ እየተጠናቀቀ አልነበረም። ቀስ በቀስ እያለ እኛ ከገባን በኋላ ነው። ይሄ እንደምታዩት አሸዋ ግርፉንም ልንሾውንም ኮርኒሱንም ምንም እያል እንደ ቀና እያስተካከል ነው እኛ ነን። በዚህ ላይ ስንቀመጥ ግን ያው መቼም ወቅትና ጊዜውን እየዋጀ ትውልዱም እየሰፋ ሁለተኛ ደግሞ ሰው ንቃተ ሕሊናው ወንጌል እየተማረ በመምጣቱ ምክንያት አይ እኛም አንዳንድ ከተማዎች ስንሄድ ደግሞ የተሻለና ራሱ የመጠነ ዘመኑን የሚዋጅ ቤተ ክርስቲያን ያስፈልገናል በሚል ያው ምእመናኖቹን ሰብስቤ አወያይቻቸው፣ ምእመናኖቹን በጣም ፈቃደኛ በመሆናቸው የተነሳ ያው ይህንን ቤተ ክርስቲያን ከአዲስ አበባ ሄደን ያው እንትኑን አሰርተናል ማለት ነው። የባሌ ህዝብ አብሮ በመኖር በመከባበር በመደጋገፍ የሚታወቅ ሕዝብ ሲሆን ዛሬ ላይ ለተመረቀው የቅዱስ ሚካኤል ታቦት ማደሪያ የሚሆን ቦታ ከእስልምና እምነት ተከታዮች በፍቃዳቸው ተሰጥቶ አሁን ታቦቱ ያረፈበትን ቦታ በ1906 ዓ.ም እንዲገነባ ተደረገ። ታዲያ የቅዱስ ሚካኤል ታቦት መጀመሪያ ሲያድር ከነበረበት ወደ አዲሱ ሕንፃ ለማስገባት በ2003 ዓ.ም የመሠረት ድንጋይ ተጥሎ እንደ እግዚአብሔር መልካም ፍቃድ 2017 ዓ.ም ተመርቆ ቅዳሴ ቤቱ ከብረዋል። ታዲያ በዚህ በቅዳሴ ቤት ክብረ በዓል ላይ ቦታውን ከለገሱላቸው ሰዎች መካከል እነሱን ወክለው ለምርቃት ፕሮግራሙ የአቅማቸውን አንድ ሰንጋበሬና ገንዘብ አዋጥተው የእንኳን ደስ አላችሁ መልእክታቸውን በዛ ምርቃት መርሃ ግብር ላይ አስተላልፈዋል። ሁንድ እንደዩ ገመኔራ በገ ገመደኒ ትንጀል ጋፍ አመንቲ ነማ ያኔ ሃይማኖት እንዲህ ባልተስፋፋበት ጊዜ የቅዱስ ሚካኤል ታቦት በ1906 ዓ ምህረት በዚህ ቦታ አረፈ። በቀደመ ጊዜ ነገስታት ነበሩ ቦታ የሚሰጡት። ይህንን ለየት የሚያደርገው ደግሞ የሙስሊሙ ማህበረሰብ ነው ቦታውን የሰጠው። መስጠት ብቻም ሳይሆን ቤተ ክርስቲያኑንም የሰራው የሙስሊም ማህበረሰብ ነው። ዛሬ ቴክኖሎጂ ሲስፋፋ ይህንን የመሰለ ቤተ ክርስቲያን መስራት ተችለዋል። እኛን ለየት የሚያደርገን ማንነት ሳንጠያየቅ ማንያመልቲ ኩኒ አሲት መተጌ ነቀ ከኦሮሞ በርሲሰ ጅራ ክርስቲያን ሙስሊም ሳንል፣ ያኔ የሚያስተምረን ሰው ባልነበረበት ጊዜ እኛ ሙስሊሞችን ሰብስባ ያስተማረችን ይቺው ቤተ ክርስቲያን ናት። ስሯ ላሉ ልጆቿ ለዓለም ሁሉ በበጎነት የምትደርሰው ቅድስት ቤተ ክርስቲያን መሆኗ የተገለጠ እውነት ነው። ለምእመናን የመሰብሰቢያ ስፍራ በሆነው ቦታ ላይ የታነፀውን ሕንፃ ቤተ ክርስቲያን ለመስራት የነበረው ፈተና ግን በርካታ ቢሆንም በፈጣሪ እርዳታ እንዳለፉት እንጂ በእነሱ አቅም እንደማይቻል እንዲህ ይገልጻሉ። በጣም ከባድ ነገር ነበረ። ሕዝቦች እንደዚህ አይነት ገንዘባቸውን አውጥጠው ሲበላሽባቸው ሞራናቸው ተነግቶ ነበረ። ነገር ግን በጣም ይህ ህዝብ በጣም ጽናት ያለው ብርቱ ህዝብ ነው። ያን ሁኔታ ሁሉ በመቋቋም በቃ እግዚአብሔር ባይፈቅድ ነው ይሄ ነገር የሆነው ቀጥለን እንሰራለን በማለት በጣም በጥንካሬ እንደገና ተነስቶ መሀንዲሱንም መጀመሪያ ጊዜ ይህንን ፕላን ሰርቶት የነበረውን መሀንዲስ አምጥተው ከዛ በኋላ ይስተካከላል፣ አስተካከልላቸዋለሁ ብሎ ከዛ ምንም በተስፋ በቃ ያለውን ገንዘቡን እየሰራ እዚህ አድርሶታል። መንፈሳዊ ስራ የሚያቋርጥ አይደለም። ይህንን ሰርተናል እዚህ ደርሰናል ብለን የምናቆመው አይደለም። ቁርስ በልቶ ምሳ፣ ምሳ በልቶ እራት እንደሚያስፈልግ ሁሉ መንፈሳዊ ነገርም እንደዚሁ ጠዋትም ማታም ሳአቋርጡ እስከ ህልፈተ ዓለም ድረስ የሚሰራ ነገር ስለሆነ በቆራጥነት ይህንን ስራ ሰርቶ እንደጨረሰ አሁንም የልማት ስራውን እንደዚሁ ቀጥሎ እስከ መጨረሻው ድረስ ሳይቋረጥ እንዲሰራ ይህን መልእክት አስተላልፋለሁ። ብዙ ተግዳሮቶች ውስጥ ነው ያለፈ ወይም በችግር የታጠረ ነው ማለት ይቻላል። አንደኛ ወደዚህ ችግር ካስገባን ነገሮች አንዱ ሕንፃው ሲሰራ በአካባቢ ሕብረተሰብ ላይ ብቻ ተወስኖ በአካባቢ ህብረተሰብ ገንዘብ በማዋጣት እንዲሰራ ነበረ። ይሄም አንዱ ትልቅ ችግር ነበረ። በሁለተኛ ህንጻው ወደ መፍረሱ የመጣው በተሰጠው ዲዛይን ለኮንትራክተር ተሰጥቶ ኮንትራክተሮችን በተሰጣቸው ዲዛይን ሁሉም እንደተሰጣቸው ስራውን ባለመወጣታቸው። በሶስተኛ ደረጃ እነዚህን ኮንትራክተሮች የሚከታተል በኮንትራክሽን ሙያ እዚህ አካባቢ ላይ ሰዎች ስለሌሉ በየቀኑ ይሄንን ስራ የሚቆጣጠርልን ሰው በማጣታችን ስራው እነሱን እንደሰሩ ያለው ኮሚቴ እየተከታተለ መጨረሻ ላይ ስናስገመግም አንዳንድ ስትራክቸሮችን እየለቀቀ ሲሄድ፣ አገልግሎት ለመስጠት ረጅም ጊዜ ስለማይቆይ ይህ ፍረስ እየተባለስ ለሁለት ጊዜ ፈርሶ አሁን ከዛ በኋላ ባለው አቅጣጫ መሰረት በየወሩ ከአዲስ አበባ ዲዛይኑን የሰሩ ዶክተር ኢንጂነር ባዩ ጌታቸው ራሳቸው ህንፃውን ለባለሙያ ከሰጠን በኋላ በየወር ከአዲስ አበባ እየተመላለሰ እንዲከታተልና ምክርን እየሰጠን ህንፃውንም ተቆጣጥሮ ግብረ ገቡን ከመለሰልን በኋላ ዛሬ እንደምታዩት ለዚህ ለመረቃት ቀን ደርሰዋል። ዛሬ ላይ ለምርቃት የበቃው ሕንፃ ቤተ ክርስቲያን ያበረታቸው የሰበካ ጉባኤ አባላትና ምዕመናን በአጠቃላይ በርካታ ሥራዎችን ለማከናወን የተዘጋጁ መሆናቸውን ይናገራሉ። የመጀመሪያ አሁን የተጀመሩ ፕሮጀክቶች በተለያዩ ቦታ ብዙ አሉ። አንደኛ ደጀ ሰላም አለ፣ የስብሰባ አዳራሽ ወይንም ደግሞ ስብከተ ወንጌል አዳራሽ አለ። እሱን እንዳጠናቀቅን መሰረቱ ወጥቶ እሱ አልቋል። ከዛም በኋላ ደግሞ ቤተልሔም አለ። ቤተልሔሙን ከጨረስን ለልማት የወሰድ ናቸው ብዙ ቦታዎች አሉ። መጀመሪያ መዋለ ሕጻናት የተረከብነው ከመንግሥት የወሰር ነው ቦታ አለ። እዛ ቦታ ላይ መዋለ ህፃናት ትምህርት ቤት ከፍተን መዋለ ህፃናት ለልጆች የማስተማሪያ አንደኛና ሁለተኛ መክፈት ነው። ከዛ ሲቀጥል ደግሞ ለዚህ ቤተ ክርስቲያን ብዙ አገልጋዮች እንዳሉት መጠን ለነሱ ደግሞ ገቢ የሚሆን የእንትን የለማስራዚ ጥምቀተ ባህር ላይ ገቢ የሚያመጣ ቦታ እነሱን አቅደናል። እነሱን ለማስራት ነው ያሰብነው። እዛ ላይ አሁን ትምህርት ቤት ለመስራት እያሰብን ነው። ይህን ማድረግ ያስፈለገበት ምክንያት በተለይ እንደ ኦሮሚያ ክልኛ አካባቢ ያለው ወጣቶች የቤተክርስቲያን ፊደላት እንኳን መለየት የሚቸገሩበት ሁኔታ እየተፈጠረ ነው። ኢትዮጵያ በዓለም ላይ ካሉ የራሷ ፊደልና ቁጥሮች ካላቸው ቀደም አገራት አንዷ ናት። ይሄ ትውልዱ በአግባቡ እየተረዳው አይደለም። ይሄን ለማድረግ ቤተ ክርስቲያን በራሷ ቅኝት የሚሰራ እንደ አቡነ ጎርጊሪስ አይነት አርያ የሚሆን ቤተ ክርስቲያን እዚህ ማምጣት እንኳን ባንችል እዚህ አካባቢ ላሉት ደግሞ በዛ በሚመጥን እንግዲህ አሁን ትምህርት ቤት ለመስራት እየተንቀሳቀስን ነው። ይሄ የቤተ ክርስቲያን ልጆች የትም ቦታ ሳይሄዱ እዚህ መጥተው ከመጀመሪያ ከኬጂ ጀምሮ እየተማሩ ቤተ ክርስቲያን አውቀው በዛ ውስጥ ደግሞ የቤተ ክርስቲያን ሥርዓትም እየተማሩ አገራቸውንም እንዲረዱ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስንል ከኢትዮጵያ ተነጥላ የምትታይ አይደለችም። ትውልዱ ይሄ ሊረዳ ይገባል። ስለዚህ ያንን ከማድረግ አንጻር ትውልድ የመቅረጽ ነገር ላይ አሁን አትኩረን እየሰራን ያለ ነው። ቤተክርስቲያን የሚረዳ የቤተክርስቲያን ቋንቋ የሚያውቅ ወጣቶች ለማፍራት ነው የምናስበው እና እንግዲህ ቅዱስ ሚካኤል ይረዳናል ብለን ተስፋ እናደርጋለን። ቦታውን አለን፣ የቤተክርስቲያን ቦታ ተጨማሪም ደግሞ ከተማ አስተዳደሩ ቦታ ሰጥቶናል ለዚህ ግንባታ የሚሆን ማለት ነውና፣ እንግዲህ በቀጣይ ደግሞ እኛም የአዲስ አበባን ውስጥ ኮሚቴ አስተባባሪ ኮሚቴ እንደመሆናችን መጠን በሀገር ውስጥም በውጭ ያሉትንም እዚህ ያለውንም ማህበረሰብ አስተባብረን ለዚህ የሚሆን ትምህርት ቤት ለመስራት ነው የምናስበው ማለት ነው። ማትን በተመለከተ ስንል እንግዲህ አሁን ያኔ የጥምቀት ባህር ቦታ ላይ ኢቨን አግኝተናል። እግዚአብሔር ይመስገን። እጅግ ብዙ ልፋት ተለፍቶ ነው ያው ቦታ ላይ የሚተገኘው ማለት ነው። ኦልሬዲ 16500 ካሪ ሜትር ነው ልማት መስራት አለብን ብለን ተነሳን። አንደኛ የቦታውን ህልውና ለማረጋገጥ ከዛም ባሻገር ደግሞ በአካባቢው ላይ ያሉ ካህናቶች የሚከፈላቸው ደሞዝ በጣም አነስተኛ ነው። እውነቱን ለመናገር ማለት ነው በጣም አነስተኛ ነው። እንደ በበጎ ነው የሚያገለግሉትም ብለን ብንል ምንም አያሳፍርም። እዛው የአካባቢ ተወላጆች እዛው ስለሆኑ ብቻ ያንን አገልግሎት ያገለግላሉ እንጂ ስራውም በጣም ይበዛል፣ ቅዳሴው ይበዛል፣ ሌሎች ሌሎች አገልግሎቶችም በጣም ይበዛሉ። ግንስ ያው የእነሱንም አንደኛ ችግር ለመቅረፍ የቤተ ክርስቲያኒቷንም የኢኮኖሚዋን ለማሳደግ ለአንድ የገቢ ምንጭ ሊሆናል ብለን በማሰብ በአካባቢ ላይ ካሉ ማህበረ ቅዱሳን ጋር ዲዛይን አሰርተን በዛ መሰረት እዛ ቦታ ላይ ልማት እየሰራ ነው። መናፈሻ አንደኛ በአካባቢው ላይም የለም ይሄ መናፈሻ የለም። አልፎ ተርፎ እንደ ሰው ራቅ ብሎ 4250 ኪሎ ሜትር ሄዶ ነው ለሰርግ እንኳን የሆነ የራሱን ፕሮግራም የሚያደርገው። ግን እኛ በዛ በአቅራቢያው ላይ ይህንን መናፈሻ ላይ ከሰራን አንደኛ አሁን ደግሞ በአሁን ሰዓት ላይ እንደምታዩ በአስፋልት እየተሰራለን ነው አሁን ከዛ ከ42 ኪሎ ሜትር ለመምጣት 20 30 ደቂቃ ማይፈጅበት ሁኔታ ነው። አንደኛ ለሰርግ ይከራያል፣ ለልደት ይከራያል፣ ኢቨን ለምርቃት ይከራያል። ሰፊ ልጆች መጫወቻ አለው ዘውላው ላይ። ያን እንግዲህ ማንኛውም ሰው እዛ ግቢ ላይ ሲገባ ለልጆች የሚያጫወት የልጆች የሚያጫወት ስፍራ ለብቻው ስላለው ያን እየከፈለ ይጠቀማል ማለት ነው። ሰርግ ላይ በምንመጣበት ሰዓት ላይ እኛ አካባቢ ላይ በጣም ሰፋ ያለ ጥርና ካቲ ላይ፣ እንዲሁም ሌሎች አካባቢ ላይ ሌሎች ሰዓት ላይ ሰፋ ያለ የሰርግ ፕሮግራም አለ ለሰርግ የምናከራየው ይብን አዳራሽ አለው ለአንሳንስ ያሉ ሎጆች አለው፣ ፏፏቴ አለው። ኔክስት ደግሞ እዛው ላይ መዋኛ ገንዳ ራሱ እንዲኖር አድርገን እየሰራን ስለሆነ ይሄን አጠቃላይ በድምሩ ለቤተክርስቲያኒቷ ትልቅ የገቢ ምንጭ ይሆናል፣ የገቢ የገቢ ጥረቷን ይቀርፋል ብለን እዛ ላይ ለሰርግ፣ ለልደት፣ ለክርስትና፣ ለምርቃት ሌሎች ሌሎችም ነገር የሚከራይና ለዛም የገቢ ምንጭ ይሆናል ብለን ያሰብነውን ያንን መናፈሻ እዛ ቦታ ላይ በአሁን ሰዓት ላይ እየሰራን እንገኛለን። አው ተጀምሯል፣ እየሰራን ያለ ነው። እሱ ቀጣይ ላይ በጣም ትልቅ ሀብትና ትልቅ ጉልበት፣ ትልቅ ብር የሚፈልግ ነገር ስለሆነ እሱንም ቀጥታ አሁን እንደ አንድ የገቢ ማሰባሰቢያ ብለን ነው ና እዛ ላይ ያንን ነገር እያደረግን በዛ መሰረት እንዲሰራ እያደረግን በቦታው ላይም የው ጅምሩም ስላለ እሱን ማየት ማሳየት ስለሚቻል በእንደዚህ አይነት መልኩ እየሠራን ነው። ከዚህ ጋር ተያይዞ በቅዱስ ሚካኤል ቤተ ክርስቲያን በድርብነት የምትገኘው የእመቤታችንን ጽላት ሌላ ሕንጻ ቤተ ክርስቲያንን ገንብቶ እንዲከበር ማድረግ ከእቅዳቸው መካከል አንዱ እንደሆነና ከጽላቷ አመጣት ጀምሮ ታሪኩን እንዲነግሩናል። እንግዲህ የእመቤታችን ቅዱስ ማርያም ጽላት አመጣት፣ ያው እንግዲህ በመመኑ ጥያቄነት በሰበካ ጉባኤ በጊዜው ያሉ ሰበካ ጉባኤ መልካም ፍላጎት ኢቨን አገረ ስብከት ተሄዶ የአገረ ስብከቱም በመልካም ጎኖ ስላየው የእመቤታችን ቅድስት ድንግል ማርያም ጽላቷ በቦታው ላይ ሊመጣ ችሏል እና አሁን የእመቤታችን ቅድስት ድንግል ማርያምን ኢቨን እንደዛ በደባልነትም ከምናስቀምጥ ይልቅ የራሷ ቦታ ብናገኝላት ከሚል አኳያ ያው በሰዓቱ ላይ እንግዲህ የከተማ ማስተር ፕላን ዋና የማስተር ፕላኑ በአስር ዓመት ይቀየራል። ኢቨን በሚቀየርበት ሰዓት ላይ በጥያቄያችን መሰረት ከሌላ ቦታ ያን ማስተር ፕላኑን እንዲሰራ የመጣ ሰው አንድ ግለሰብ ባለሙያ በጣም በመልካም ፈቃዱ ነው። ኦልሬዲ እንግዲህ ያቺን ቦታ በቦታው ላይ እንዲያሰፍርልን በተደጋጋሚ ጠየቅ ነው ጠየቅ ነው አግባባ ነው በአግባባ ነው መሰረት ደግሞ ኦልሬዲ ሰፋ ያለ ቦታ ነው አሁን ቦታው እንዲህ ብሎ ለመግለጽም ቢያዳግትም ሰፋ ያለ ቦታ እንጦጦ ሰፈርና ዱቄ ፋብሪካ አካባቢ በሚባልበት ቦታ ላይ በዛ አሁን ለማስፈር ህንጻውን በዛው መሰረት ለመስራት የቦታው ስነ ሥርዓት በማስተር ፕላን ላይ አሰፍረናል። ሰፍሮም ደግሞ አሁን ኔክስት ላይ ካሳ ከፍለን ያንን ቦታ እዛ አካባቢ ላይ ያሉትን ምዕመናን አስነስተን ቦታዋን ለመያዝ ነው። በዛ መሰረትም አሁን እየተካሄዱ ያሉ ሂደቶች አሉ። ኦልሬዲ በጎ ፈቃደኛ ምዕመናን ክርስቲያኖች በቦታው ላይ የራሳቸው መሬትም ስለነበር እነዛን ምዕመናኖች አሁን በራሳቸው 200 ካሬ 400 ካሬም ሰጥተውን ቢያንስ አሁን የተወሰነ ካሬ ሜትር በቦታው ላይ ይዘናል። አሁን እነዛ ሰጥተው ማለት ነው። አሁን ቀሪውን ደሞ ሰፊ ቦታም ስለሆነ እሱንም ካሳ ከፍለን በቦታው ላይ ያሉ ምዕመናኖችን አስነስተን ያንን ቦታውን ለመጠቅለል እንትምለናል። አሁን ትልቁን ነገር አንደኛ እዛ ቦታ ላይ ራሱ መቤታችን ጸላት እዛ ቦታ ላይ ለማውጣት ያነሳሳን አንደኛ በአካባቢው ላይ የአማንያን በስፋት አሉ። ከአንድም ሁለት ሶስት ያላነሱ የአማንያን አሉ። በዛ አካባቢ ያሉ ምእመናንም በቅርበት አንደኛ በቅርበት እንዲገለገሉ ያደርጋል። ከዛም ባሻገር ደግሞ ከነዛ አካባቢ የአማንያን ለመጠበቅ ስንል ነው ወረ የማስገድዶ ነው በቦታው ላይ ያንን ቤተ ክርስቲያን ለመስራት ያነሳሳን እና እጅግ በጣም ጥሩ ነው። አሁን ሂደቱም ቆንጆ ነው። በዛ መሰረት ቦታዋን ለመያዝ የወረዲ ትልቅ ብር ነው የሚፈጀን እርግጠኛ ነኝ ከ10 ሚሊዮን ብር በላይ እንደሚፈጅ ምንም እርግጠኛ ነኝ ጥርጥር የለውም። ና አሁን ይህንን ማይቶ መናኑ የራሱን እገዛ እንዲያደርግልን ያንን መሬት በእጃችን እንድናስገባ ቢያግዘን የሚል ሐሳብ ያለን ምዕመናን ሥርዓተ አምልኮን የሚፈጽሙበት ልጆቻቸውን የሚያስተምሩበት ስፍራን ከማስፋፋት አንጻር በስፋት የሚሰራ እንደመሆኑ መጠን የቅድስት አርሴማን ታቦት ከመቃኞ ቤት ለማውጣት እየተሰራ መሆኑንም እንዲህ ይነግሩናል። በመጣችበት ሰዓት ላይ እንግዲህ የእኛ ሚካኤል ነው ደብሩና፣ የዛን ቀን የሚካኤልለት ሁሉም ታቦታት እመቤታችን ማርያም አለች፣ ቅዱስ ሚካኤል አለ እና ሴማም ደግሞ በሶስተኛ ደረጃ በቦታው ላይ መታ እንግዲህ አብረው ከብረው ወደ ሚካኤል ሊሄዱ ባሉበት ሰዓት ላይ በዛ ቦታ እንግዲህ ያከበራትን ካህን ተንቀሳቅሰው ነበር። የተወሰነ ትንሽ እንደተንቀሳቀሱ ታቦታቱ በሰዓቱ ላይ እሷን ያከበረ ካህንን እንዳሄድ በማድረግ መልካም ፈቃዷ ቦታው ላይ መስፈር ስለነበረ እንዳሄድ አድርጋ እዛ ቦታ ላይ ቀረች ማለት ነው። ያው ቦታው ነው መጀመሪያ በጥም ከተባር ቦታነት ነበረ ስንገለገልበት የነበረው ያንን ቦታ ለአርሴማ በሚል ከከተማ አስተዳደሩን ቢሆን ሌላውም ስንጠይቀን በዛ መሰረት እንግዲህ በቦታው ላይ ስለቀረች ያዝን ማለት ነው። ስንይዘውም አንደኛ በጣም በብዙ ውጣ ውረድ ነው የተያዘው የአርሴማ ቦታ ማለት ነው። ኢቭን በአካባቢው ላይም ብዙ ችግርም ነበር የዛን ጊዜ የሆነ ችግርም ስለነበር፣ በዛ መሰረት በቦታዋን ኢቭን ከከተማ አስተዳደር፣ ከወረዳ፣ ከዞን እስከ ክፍለ ሀገር አልፎ ተርፎም ደግሞ እስከ ፌዴራል ድረስ በመምጣት በጣም በብዙ ውጣ ውረድ በጣም በብዙ ተጋድሎ ነው ያችን ቦታ በዛ መሰረት አስፍረን ያዝ ነው እና እግዚአብሔር ይመስገን ዛሬ በቦታው ላይ ሰፍራ ኢቨን አካባቢውን ሕዝቡን እየባረከች ትገኛለች ማለት ነው። አሁን ያው እንደነገርኩሽ ቅድስት አርሴማ በቦታው ላይ ስትመጣ የጥምቀት ላይ ነው በቦታው ላይ የቀረችው እዛ ቦታ ላይ ማለት ነው እና በቀረችበት ከዛን ጊዜ ጀምሮ ወረዲ እንግዲህ አስር ዓመት ነው። አሁን እስከ 2017 ብለን ስናስበው ማለት ነው። አስር ዓመት እንግዲህ ዛ በምታዩት መሰረት በቆርቆሮ ውስጥ ነው ጽላቷ እስከዛሬ ድረስ። አንደኛ ነገ ላይ አሁን አንደኛ ሀሳባችን አንድ የእግዚአብሔር ታቦት በዛ በቆርቆሮ ውስጥ ማደር የለበትም። ቅዴታ ለእሷ ህንፃ ቤተክርስቲያን ቀጣይ የመሰራት አላማ እናቅዳለን። አሁን ይህ ክስ ላይ የመሰረት ድንጋይ ያስቀምጠን አሁን እንደዚህ ሁለት ወር ሶስት ወር አራት ወር ባልሞላ ጊዜ ውስጥ የመሰረት ድንጋይ ለማስቀመጥ ለቦታዋ ደግሞ ለህንፃ ቤተክርስቲያኗ የሚመጠን ዲዛይን አሰርተን በዛ መሰረት ቤተክርስቲያኗን ለመስራት እቅድ ላይ ነን ያለነው። አሁን ቀጣይ ኔክስ እቅዳችን እና ስራችን የሚሆነው እሷን ከቆርቆሮ ለማውጣት እና ይሻል ያለ ልክ ቦታውንም የሚመጥን ልክ እና የሹ እንደ ቅዱስ ሚካኤል ቤተክርስቲያን በቃ ሻል ያለ ቦታውን የሚመጥን ህንፃ ልንሰራላት በቅ ላይነን ያለ ነው እና አሁን ቀጠ ሄዳችን ሂደታችን እሱ ነው። ማለት በጣም ያው ለቤተ ክርስቲያን ራሷ ትልቅ ገቢ ሊሆን የሚችል ወፍጮ ለመትከል እሳቢው አለን። በጣም እያሰብን ነው። በጣም ብዙ ጊዜ ነው ካሰብነው ግን ካለን አቅም እንዳየሹ የቅዱስ ሚካኤል ህንፃ ቤተ ክርስቲያን በጣም ግዙፍ ነው። ትልቅ ብርን የፈለጀብን ያው ምዕመናኑ መስራ አዳከበብን በዛ ሂደት ነው እንጂ። እዛ ቦታ ላይ ወፍጮ ለመትከል በጣም ትልቅ ሐሳብ ያለን፣ አንደኛ እዛ ቦታ ላይ ለምሳሌ ራሳቸው ካህናት እንደሰራተኛ ሆነው እዛ ቦታ ላይ ሊያገለግሉ ይችላሉ። ከዛም ባሻገር ደግሞ ገቢውም ከፍተኛ ስለሆነ ያንን የቤተ ክርስቲያኒቷን ገቢ ራሱ ይቀርፍልናል ብለ ነው የምናስበውና አካውንቶች ያሉ ተከፍተዋል። በዛ መሰረት ሄዶ ማንኛውም ሰው መርዳት ይችላል ለማለት ፈልጌ ነው። በነገሮች ሁሉ ላልተለያቸው ፈጣሪ ምስጋና አቅርበው እስካሁን ድረስ ሲያግዟቸው ለነበሩ ምዕመናን ክብረት ይስጥልን እያሉ አሁንም ለቀጣይ ስራቸው ድጋፋቸውና አብሮነታቸው እንዳይለያቸው ጥሪ ያቀርባሉ ከጎናችን ላሉ ለረዱን አይዟችሁ በርቱ ብለው ለ አሥራ አራት ዓመት በላይ ለደገፉንና ይህንን ቤተ ንጻ ቤተ ክርስቲያን እንድንጨርስ ከጎናችን ለቆሙ ሕዝበ ክርስቲያንና ሙስሊሙ ፕሮቴስታንቱ ማንኛውም ሰው በዚህ ቦታ ላይ የተራዳንን ሁሉ መልአኩ ቅዱስ ሚካኤል ይጠብቅልን፣ እግዚአብሔር ያቆየልን። እናንተንም ከዛ ድረስ መታችሁ ይህንን ፕሮግራም ላደረጋችሁ እግዚአብሔር ያቆየልን፣ መልአኩ ቅዱስ ሚካኤል ይስጥልን። እንደው ሀገራችንን ኢትዮጵያን ሰላሙን አንድነቱን ያድለን። በቤተ ክርስቲያኑ የገዛ ናቸው ሁለት ቦታዎች አሉ። አንዱ 400 ካሬ ሜትር ነው፣ አንዱ 500 ካሬ ሜትር ነው። እነዛ ቦታዎች ላይም የሆነ ልማት ካልሰራንባቸው መስጠቀር አስቸጋሪ ነው። ቦታ አጥሮ መቀመጥ እና አጠቃላይ እኔ ማስተላልፈው መልእክት አንደኛ ይህንን ዶክመንተሪ የሚሰማው የሚያየው አካል ሁሉ ከአካባቢው አቅም በላይ የሆነን ወጪ እነዛን ለመስራት አጠቃላይ ትልቅ ከፍተኛ ብር ያስፈልጋል ከ20 ከ30 ሚሊዮን ብር በላይ ካለው ማቴሪያል ውድነት ከሁሉም አንጻር ስናየው ከዛ በላይ ይፈጃል ስለዛ ይሄንን ደግሞ ይብን በአካባቢው ህብረተሰብም ደሞ ከአቅም በላይ ስለሆነብን ይህን የሚያይ የሚመለከት ሁሉም ሰው የራሱን አሻራ እንዲያሳረፍልን የበረከት እጁን እንዲዘርጋልን እኛም ደግሞ ከጎናችን እንዲያግዘን እና ትልቅ መልእክት ይሄ ነው እና ያንን ሁሉም ባለው በማቴሪያልም ቢሆን በገንዘብም ቢሆን በዛ መሰረት እንዲያግዘን እንዲረዳን እንፈልጋለን እና ይሄ ነው ትልቅ ዋናው መልእክት ይሄ ነው።